ድሮም እኮ ለማቸውባችሁ ማሰባችሁ እራሱ ጋዴን። ስማ ዮናታን፣ እናንተ እስክሪኑ እዚያን የኔ። አቤት አቤት፣ ወይ እዛ እኮ አባን ሲጠብቅ ነው። እኛም አባን ኧረ ከኔ ጋር ማታው እች ያማል አልመጣልህም አልመጣልህም ብለህ አንዳንድ ቀን ስራ ይኖራል እሺ እንዴ ምንድነው ሪማርች በል ኖ ኖ ብሩክ አንተ ነክ ብሩክ ኔትወርኳችሁ ግን ችግር አለበት መሰለኝ እሺ እናንተ ላኩ። ብሩክ ጋደም አቋርጠው፣ ራሳችሁ ላኩ። ኔትወርካችሁ፣ አዛሩላ፣ ኔትወርካቸው አስቸግራል። ግን ሱፍሽ አበደ ነው። ወደ ልጁ ያራዳ ልጅ በጣም በጣም ቪዲዮ እንደማይቸው ደግሞ ያበደ ነው። ገንዛት ነው፣ አምስት አራት ጠዋት ነው። እባክህ፣ እሺ፣ ላክልን ብሩክ፣ ላክ። እኔ እኮ ልክ ያለው ኔትወርክ እያስቸገረኝ ነው። ኔትወርክ አይሰራም። የት ነው የምትኖረው?

ሁለት ቦታ ነው ሌላ ላይ የገባቸው ብሩ። አንድ ቦታ ነው። በሌላ ስልክ እያየ ነው። የኔ ስልክ ላይ እያሳየ ስላልሆነ በሌላ እያየ ነው ነው

አሁን ደብል ኧረ ጋይስ አግዙልኝ። ደብል አሁን ደብል ነው። ደብል ኧረ ደብል አሁን ደብል ነው። ይመቸን ይመቸን። ዩዘርዬ እኔ ድሮም ሱፍ አድርጌ ባልገባስ

የት ነው? ለብቻ እንዴት ይበላል? እንዴት ሰው ባዳ ያደርጋሉ? ሌሎች ቸው እግዚአብሔርን ነው የምላችሁ። የሆነ ጁስ ነገር ጁስ መስሎኝ ማለት ነው ታ ምስክር የሆነ ነገር ጠጣው። ጁስ መስሎኝ አረንጓዴ ነገር ማለት ይወጣ። አይ ጁስ እኮ ነው፣ ችግር የለውም። ጁስ ነውረ። በስማምን አይደለም። እና ከራሱ አራት ናቸው። ቀድመ ለምን አልወጣም?

እሺ፣ ከቶላ ወልካም ወልካም ወልካም ዞላ፣ ዛሬ ሰርግ አለብህ። ዞላ፣ ዛሬ ሰርግ አለብህ። ዞላ፣ እንዴት ነው? መርፈኛችን ተስፋችን በጣም ቆንጆ። አርሰናል ኮሽ ነው ማኔ።

እነዚህ አይቀጡም እንዴ ቅጣቸው እንጂ ዮናታን ተቀጡልና እኮ አንተ ነው ችግር የለም

ሸውዱን ብቻ አየር ላይ ሐላል ነው። አየር ላይ ይበሉ። የእሱ ወርጅና ነው። ናሆም ና ተመለስ። ዊን ብሏል። ዮናታን ዊን ብሏል ዋን ሚያስፈልጋቸው ነው ማለት ነው። አሁን እሺ አረ ፋሚሊ ያንስ እንዳንቀጣ ነው? ነው።

ካንስል በሉት እናንተ ጋር ነው የሚሰሉ። ብሩክ ታፑላ አስገባ አስገባ። ሚ ከሌለች ሰላም ናችሁ። አንደን ሰላም ነው፣ ሰላም ብያለሁ።